የሩታና የአብርሽ አንድ ላይ መሆን መፋቀር በጣም በጣም ያናደኛል፣ ያበሳጨኛል ብዬ ኮሚኒቲ ላይ ትላንት ነው ትላንት ወዲያው ፖስቼ ነበርና ብዙዎቻችሁ ከእኔ ተመሳሳይ ሀሳብ ነው ያላችሁ። አትፈልጉም ሩታና አብርሽ እንዲታረቁ አንድ ላይ ፍቅራቸውን አንድ ላይ ሆነው እንዲቀጥሉ የማትፈልጉ ብዙ እህት ወንድሞቼ እንዳላችሁ እዛ ላይ አሳይታችሁኛል። በእውነት የኔ ሀሳብ ስለኖራችሁ በጣም አመሰግናለሁ። ምንድን ነው እኔ አብርሽ የፍቅር ብቻ እንዲሆን ነው የምፈልገው፣ ሌላው ነገር አይደለም። ብዙዎቻችሁ ሸይጣን ምናምን ያላችሁ ብዙዎቻችሁ፣ የተወሰናችሁት ሸይጣን ምናምን፣ አንተ ሀሳብህ ጥሩ አይደለም ምናምን ነገር ያላችሁ አላችሁ አይደለ። እናንተ አስረግጬ ልነግራችሁ የምፈልገው ነገር አብርሽ የተፈጠረው ለፍቅር ነው በሚለው ነው። እኔ እንደዛ ለ የቻልኩት እንጂ እኔ ሩታን ጠልቻት አይደለም። እንደዛ ሳይሆን አብርሽ ግን የሚገባት የሚመጥናት ለፍቅር ስለሆነ ነው። በዚህ ጉዳይ እናወራለን። ሰላም፣ ወደ ኤፍሾ ቤተሰቦች እንዴት ናችሁ? በያላችሁበት ያለም ዳርቻ ሰላማችሁ ብዘት ትርፍርፍ ይፈልልኝ። በጣም በጣም በጣም ብዙ ጊዜ ጠፍቻለሁ። የጠፋሁት ደግሞ እንደነገርኳችሁ ፍቅርና አብርሽ በተፋቀሩበት ጊዜ በጣም ደስ ብሎኝ ብዙ ቪዲዮዎችን ወደ እናንተ እያደረስኩ ነበረ። ከዛን አብርሽ እንደገና ተልከስክሶ እንደገና ወርዶ ዘግጦ ወደ ሩታ ሲመለስ ሳየው እጅግ በጣም አመመኝ ራሱ ከፋኝ። እኔ የተወሰነ ቀናት ራሱ በጣም ጤነኛ አልነበርኩም እና እንኳን ቪዲዮ እንደዚህ ልሰራ አታዩም። ፀጉሬ ራሱ ቆንጆ ነበረ አሳጠር ያለሁ በጣም አይተናደድኩት እና አሁንም የአብርሽና የሩታ መፋቀር እንደሚሰማኝ እንደሚያስጠላኝ እንደሚከነክነኝ እንድታውቁልኝ ፈልጋለሁ። በእኔ ሀሳብ የምትስማሙ አብርሽ ለፍቅር ነው የተሰራው፣ አብርሽ የተፈጠረው ለፍቅር ብቻ ነው የምትሉ ኮመንታችሁን አንጋጉት፣ እስኪ ሲበኮመንታችሁ እስኪ ተዋጉ። የሩታና የአብርሽ የሩታና የፍቅር ደጋፊዎች እስኪ ኮመንት ላይ ውጊያችሁ ልዩ። ሲማን ያሸንፋል ጻፉ፣ እስኪ እኔን የምትደግፉ ፍቅርን የምታፈቅሩ ፍቅርን የምትወዱ የፍቅር አድናቂዎች፣ ለሩታ አድናቂዎች አደራ እንዳትሸነፈ። ከተሸነፋችሁ እኔ እንጃ እንጃ እንጃ፣ እኔን አታገኙኝ፣ ታነቃለሁ መላቹ መስራችን ምን ፈታ ብዬ እኮ ምን፣ ለማንኛውም ውድ የፍሾው ቤተሰቦች ይህን ቪዲዮ ላይክ እንድታረጉት፣ ለቻናል አዲስ የሆናችሁ ዛሬ የምታዩኝ ሰዎች ምንድን ነው ይህ ልጅ አበደ እንዴ? በሰው ፍቅር ውስጥ፣ በሰው መዋደድ፣ በሰው ትዳር ውስጥ ገብቶ ለምንድን ነው የሚበጠብጠው ልትሉ ትችላላችሁ። እንደ እኔ ግን የፍቅርን ልብ ብታውቁ፣ እንደ እኔ ፍቅር እንዴት እንደተጎዳይ ቢገባችሁ ግን ይሄን አትሉኝ፣ ይሄን አትሉኝ ትክክል ነ አንተ ያሰብከው ሀሳብ ትክክል ነው እያላችሁ ኮመንታችሁን ሁላችሁም እንደምታስቀምጡ አምናለሁ። ምክንያቱም ፍቅርና አብርሽ ከልጅነታቸው ጀምረው ፍቅረኛሞች ነበሩ። የምታውቁት ነው። ቤተሰቦቹ እንጋሽዬ ይወዷታል እንዳለ ሁሉ ቤተሰቡ ፍቅርን ይወዳል፣ እንዲጋቡ ይፈልጋሉ። በመሃል ሩታ ምትባል ወንበዴ የመጣ አብርሽኔ የፍቅር ጥያቄ ያቀረበችለት፣ ካላገባው ሞታለሁ፣ ገመድ ይዤ እሮጣለሁ እያለች ከፍቅር ጋር እንዲራራቅ አደረገችው። በእጇ ውስጥ አስገባችው። ከዛ እየሰጠችው ነገር አላቅም፣ ደነዘዘ። ደንዝዝ ብሎ በቃ አሁን ዝም ብሎ ሩታ ሩታ ይሄ ሩታ ይሄ ሚል ሆኖ ቀረ። ምን ታደርጋላችሁ? ምን እናርግ? ምንድን ነው ማድረግ ያለብን? እስኪ እንደው ወደ ፍቅር እንዲመለስ ልቡ በደንብ ፍቅርን ፍቅርን እንዲል ምን እናርግ? ቤተሰብ ምን እናርግ እስኪ። እኔ በጣም ከባድ ነው የአብርሽ ጉዳይ። ለማንኛውም ውድ የኤፊሾ ቤተሰቦች ኮመንታችሁን አስቀምጡ። ዛሬም ነገም አብርሽ የፍቅር እንዲሆን ነው የምፈልገው። የእኔ ፍላጎት ይሄ ነው። ሩታን ጠልች አይደለም፣ ሩታ ለአብርሽ የምትመጥነው ሴት አይደለችም። በዚህ የምትስማሙ ብዙዎቻችሁ አላችሁ፣ ግን አንዳንዶቻችሁ ደግሞ ዝም ብላችሁ መታችሁ። በኮመንታችሁ ድንቡር ድንቡር የምትሉ ሀዛውዝም ብላችሁ ድንቡርቡር ላችሁ ትቀራላችሁ እንጂ ምንም አትመጡብኝም። ኦኬ ኦኬ። እና ለማንኛውም ወዳችኋለሁ አከብራችኋለሁ። ውድ የማዳንኳኖች በጣም ተናፍቃችኋል። የማውቃችሁ የምታቆኝ በጣም ተናፍቃችኋል። ተጠፋፍተናል በእውነት። በሀሳቤ ላይ ተስማማችሁም አልተስማማችሁም የድሮ ፍቅራችን ግን አይቀንስም። እወዳችኋለሁ፣ ትወዱኛላችሁ። እና አትጥፉ መታችሁ ኮመንት ላይ የድሮ ጓደኞቼ ጻፉልኝ፣ አለን፣ ደህና ነህ ወይ፣ እንኳን ደህና መጣህ በሉኝ። እኔም በተከታታይ ቪዲዮዎች እንድሰራ እንድታበረታቱኝ በአክብሮት እጠይቃለሁ። ፍትህ ለፍቅር አብርሽ ለፍቅር ይሆናል፣ ይሆናል። በቃ ፍትህ ለፍቅር ይሄን ነው የምለው። የመወዳችሁ የማከብራችሁ መልካም ጊዜ ይሆኑላችሁ። በሌላ ቪዲዮ እንገናኛለን ባባል